ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካትተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ የምናደርስ ይሆናል። ከእነዚህ መካከል የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎች ዛሬ ቀጥለው ይደረጋሉ። ስለ እነዚህ ጨዋታዎች አንዳንድ ጉዳዮችን እናነሳለን። ከዛ በተጨማሪ ደግሞ እንዲሁ ወደ ውጭ ሀገር ሻገር እንልና ዛሬ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ይደረጋሉ። ተጠባቂዎቹ ጨዋታዎች ዛሬ ፓሪስ ሰን ጀርሜን ከአስተን ቪላ በቪላ ፓርክ፣ ከዛ በተጨማሪ ደግሞ ባርሴሎናና ዶርትሙንድ በሲግናል ኢዱና ፓርክ የሚያደርጉት ጨዋታ እጅግ ተጠባቂ መርሀ ግብሮች ዛሬ ምሽት ነው የሚደረጉት፣ እነሱን እናነሳለን። ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁንም መውጣታቸውን ቀጥለዋል። እነሱንም ወደ እናንተ ማድሳችንን የምንቀጥል ነው የሚሆነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። መልካም ጊዜ ከእኛ ጋር ይሁንላችሁ። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ዛሬ ቀጥለው ይደረጋሉ። በኋላ ላይ በስፋት እናነሳችኋለን። እኛ ስቱዲዮ በገባንበት ሰዓት ኢትዮጵያ ቡናና ፋሲል ከነማ ጨዋታቸውን እያደረጉ ይገኛሉ። ቀን 9 ሰዓት ሲል የተጀመረ መርሃ ግብር ነው። ሌላኛው ምሽት 12 ሰዓት ሲል የሚደረገው ደግሞ መቻልና አርባ ምንጭ ከተማን የሚያገናኘው ጨዋታ ነው። ከነዚህ ጨዋታዎች ጋር አያይዘን በፕሮግራማችን መጨረሻ አካባቢ ሰፋ ያሉ ነጥቦችን የምናነሳ ነው የሚሆነው። ዛሬ በአውሮፓ ቻምፒየንስ ሊግም የሚደረጉ ሁለት ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎች የሩብ ፍጻሜ የመልስ ጨዋታዎች ናቸው። በመጀመሪያው ዙር እንግዲህ የተሸናነፉ ቡድኖች ናቸው ባርሴሎናና እንዲሁ ደግሞ ዶርትሙንድ ዛሬ በጀርመን ሲግናል ኢዱና ፓርክ ጨዋታቸውን ያደርጋሉ። በመጀመሪያው ጨዋታ ባርሴሎና አራት ለዜሮ በሆነ ውጤት ማሸነፉን እናስታውሳለን። ዛሬ መልስ ጨዋታ ጀርመን ላይ ይደረጋል። በጀርመን ቡንደስሊጋ ጥሩ ጊዜን እያሳለፉ አይገኝም ቦሪሲያ ዶርትመንድ እንግዲህ የዛሬውን ውጤት ይቀለብሱት አለ የበርካቶች የማይሆን ነገር እያሉ ወይም ደግሞ የማይታሰብ ነው የሚሉ አይነት ሀሳቦች ናቸው በስፋት እየተሰጡ የሚገኙት። በዛሬው ጨዋታ ላይ በቦሩሲያ ዶርትመንድ በኩል ኤምሪቻን ፣ ካሪም አዲየሚ፣ ከዛ በተጨማሪ ማርሴል ሳቢትዘር እና ኒኮ ሽሎተርቤክ በዶርትሙንድ በኩል ሜዳ ላይ የማይኖሩ ተጫዋቾች ናቸው። ካሪም አዲየሚ በቅጣት ምክንያት ነው የማይኖረው። አሊሃንድሮ ባልዴ፣ ማርክ ካይሴዶ፣ ማርክ አንድሬ ቴርሽቴገን እና ማርክ በርናል ደግሞ በባርሴሎና በኩል በዛሬው ጨዋታ ላይ አይኖሩም። እንግዲህ ማሪያኒ ጣሊያናዊው ዳኛ ይህንን ጨዋታ በመሀል አርቢትርነት ይመራዋል ተብሎ ነው የሚጠበቀው። በሳምንቱ መጨረሻ ባርሴሎና ከሊጋኔሽ ጋር በላሊጋ የከሜዳ ውጪ ጨዋታ አንድ ለዜሮ አሸንፈው መውጣቱ የሚታወስ ነው። በአንጻሩ ዶርትሙንድ ደግሞ የጀርመን ደክላሲከር ጨዋታውን ከባየር ሚኒክ ጋር አድርጎ ሁለት ለሁለት በሆናቸው ውጤት ነው ያጠናቀቀው። ነገር ግን ጥሩ ጊዜ ላይ አይገኙም። የዛሬውንም ጨዋታ የማሸነፍ ከፍተኛ ግምት የተሰጠው ባርሴሎና ነው። የዛሬውንም ጨዋታ ጭምር አግሪጌቱን አራት ለዜሮ በሆነ ውጤት እየመራ ነው የሚገኘው ባርሴሎና በቀላሉ ወደ ቀጣዩ ዙሪያ ያልፋል ብለው በርካቶች ግምት ሰጥተውታል። ሌላኛው በተመሳሳይ ምሽት አራት ሰዓት ላይ የሚደረገው ደግሞ የአስተን ቪላና የፓሪስ ሳን ጀርሜን ጨዋታ ነው። በመጀመሪያው በፓርክ ደስ ፕሪንስ በተደረገው ጨዋታ እንግዲህ ፓሪስ ሳን ጀርሜኖች ሶስት ለአንድ በሆነ ውጤት አሸነፈው እንደነበር እናስታውሳለን። ሞርጋን ሮጀርስ ባስቆጠረው ጎል የኡናይ ኤምሪ አስተን ቪላ ከሜዳ ውጭ መሪ ነበረ። ቢሆንም ነገር ግን ታዳጊው ኮኮብ ዲዜሬ ድዊ ከዛ በተጨማሪ ደግሞ እንዲሁ ኑኖ ሜንዴሽን ባስቆጠሩት ጎል ጨዋታውን ክቪቻ ክቫር አስኬልያ ሶስት ጎሎችን አስቆጥረው እንግዲህ እነዚህ ሶስት ተጫዋቾች ሶስት ለአንድ በሆነ ውጤት አሸንፈው መውጣታቸውን የምናስታውሰው ነው። የዛሬውንም ጨዋታ የማሸነፍ ቅድመ ግምት የተሰጠው የፈረንሳዩ ክለብ ፓሪስ ሳን ዠርሜን ነው። እንግዲህ የፍሬንች ሊጓንን ሻምፒዮን መሆናቸውን አረጋግጠዋል። ፓሪስ ሳን ዠርሜኖች ሊቨርፑልን ጥለው ነው ለዚህ ዙር የበቁት። ዛሬ ደግሞ ከአስተን ቪላ ጋር ጨዋታቸውን ያደርጋሉ። እንዳልኳችሁ በመጀመሪያው ዙር ሶስት ለአንድ በሆነ ውጤት ፓሪስ ሳን ዠርሜን አሸንፎ እንደነበር ነው የተገለጸው። በእንግሊዝ በሚገኘው የፓሪስ ሳን ዠርሜን እንግዲህ ባስ ላይ እንግዲህ የተለያዩ ነገሮች ደርሰዋል የሚሉ መረጃዎች እየወጡ ይገኛሉ። አቁሞ በሄዱበት ቦታ ላይ እንግዲህ የመኪና ወይም ደግሞ የባሳቸው ጎማ ተነቅሎ እንደተወሰደ የሚያሳዩ መረጃዎች ዛሬ ከጠዋት ጀምሮ ሲሰሙ ነበር። ዛሬ ምሽት ቪላ ፓርክ ላይ በሪንጋም ከተማ ላይ እንግዲህ አስተን ቪላና ፓሪስ ሰን ጀርሜን የቻምፒየንስ ሊግ የመልስ ጨዋታቸውን የሚያደርጉ ነው የሚሆነው። ከእነዚህ የቻምፒየንስ ሊግ ጨዋታዎች ጋር በተያያዘ አንዳንድ ጉዳዮችን ለማንሳት ያክል የባርሴሎና አሰልጣኝ ሃንስ ፍሊክ ሀሳባቸውን ሰጥተዋል። በቡድኔ በጣም እርግጠኛ ነኝ ሲሉ ነው ሃንሴ ፍሊክ የተናገሩት። የባርሴሎና ዋና አሰልጣኝ ሃንሴ ፍሊክ ከዛሬው የቦሩሲያ ዶርትመንድ ጨዋታ በፊት አስተያየታቸውን ሰጥተዋል። የመጀመሪያው ዙር የ4 ለ0 ድል ለቡድናቸው ትልቅ እገዛ እንደሚያደርግ የገለጹት ሃንስ ፍሊክ፣ ነገር ግን የዛሬውም ጨዋታ ከባድ ይሆናል፣ ጥሩ መጫወት እንፈልጋለን ሲሉ ነው እንዲሁ የተለመጡት። ዶርትሙንድ ጨዋታውን መቀልበስ ይችል እንደሆነ የተጠየቁት አሰልጣኙ በቡድኔ በጣም እርግጠኛ ነኝ ሲሉም ሀሳባቸውን ሰጥተዋል። ኢንጎ ማርቲኔዝ ዛሬ ቢጫ ካርድ እንዲመለከት አንፈልግም፣ ካየ ከግማይ ፍጻሜው የመጀመሪያ ጨዋታ ውጭ ይሆናል። እሱ ደግሞ አስፈላጊ ተጫዋቻችን ነው ሲሉ ነው አሰልጣኝ ሃንሴ ፍሊክ የተናገሩት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ቸልሲን እናስቀድም። ጄሚ ካራገር ይናገራል። የቸልሲ ደጋፊዎች የኒውካስልና የኖቲንግሃም ፎረስት ደጋፊዎች እንደሚያደርጉት ከአሰልጣኙ ጋር ግንኙነት የላቸውም። ስለዚህ ቀጣይ ሲዝን ቸልሲ የአውሮፓ ቻምፒየንስ ሊግ ላይ ላይሳተፍ ይችላል ሲል ነው ጄሚ ካራገር የተናገረው። እንግዲህ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ትልቅ ፉክክር እየተደረገ ይገኛል። በርከት ባሉ ቡድኖች መካከል ቸልሲ፣ ኖቲንግሃም፣ ኒውካስል እና ማንቸስተር ሲቲ ደግሞ ዋነኞቹ ናቸው። ኤንዞ ማሬስካ በእሁዱ ጨዋታ ውጤት በጣም ተበሳጅቷል፣ ነገር ግን አሁንም ከክለቡ ጋር ቁርጠኛ ነው ሲል ኬረንጊል መረጃውን አጋርቷል። በዘንድሮ የውድድር ዘመን እንግዲህ ቼልሲዎች በብራይተን የመሰለ ፍድል እያገኘ ያለውን የመስመር አጥቂ ጆርጂኒዮ ሩተርን እድገት በቅርበት እየተከታተሉት ሲሆን ለሚመጡት የዝውውር መስኮቶችም የዝውውር እቅዳቸው ውስጥ ማካተውታል። ፍሎሪያን ፕሌተንበርግ እንዳለው ሌላኛው ሎይድ ነው ሀሳቡን የሰጠው ሳንቶስ በሚቀጥለው የውድድር ዘመን የቼልሲ እቅድ አካል መሆን አለበት። ምናልባት የጉዳት ሰለባ የሆነው ሮሚዮ ላቪያ በዚህ የውድድር ዘመን በነበረበት ቦታ ላይ የሚገባ ይሆናል ወይም ደግሞ ሞይስ ካይሴዶ ወይም ደግሞ ኤንዞ ፈርናንዴዝ አልፎ አልፎ ለማሳረፍም እንደ አማራጭነት ሊያገለግል ይችላል። ለማሬስካ ትልቅ የምርጫ ራስ ምታት ይሰጠዋል ሲልም ጭምር ነው ሀሳቡን የሰጠውም ይሰው አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። አርሰናል ተጫዋቹ ልምምር ሰርቶለታል። የሰሜን ለንደኑ ክለብ አርሰናል ተጫዋቾቹ ዛሬ ጠዋት ባደረጉት መደበኛ ልምምር ላይ ተሳትፈዋል። ከቀናት በፊት ጉዳት አጋጥሞት የነበረው የመሀል ሜዳ ተጫዋቹ ቶማስ ፓርቴ በቡድኑ መደበኛ ልምምድ ላይ መሳተፍ ችሏል። ጋናዊው አማካይ ቶማስ ፓርቴ ሪያል ማድሪድን ለመቅጠመም ከቡድኑ ጋር ወደ ስፔን ያመራል ተብሎም ነው የሚጠበቀው። በተጨማሪም የተከላካይ ስፍራ ተጫዋች የሆነው ቤን ዋይት ልምምድ መስራቱ ተነግሯል። ጣሊያናዊው የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ አሁንም በጉዳት ከቡድኑ ልምምድ የራቀ ተጫዋች እንደሆነ ነው የሚነገረው። አርሰናል ጠንካራ ቡድን ነው ብለዋል ራፋ ቤኔቴስ ስፔናዊ ባሰልጣኝ ራፋ ቤኔቴስ ሪያል ማድሪድ አርሰናልን አሸንፎ ወደ ግማሽ ፍጻሜው ማለፍ እንደሚከብደው ነው የገለጹት። ሪያል ማድሪድ ውጤቱን መቀለበስ አይችልም ያሉት አሰልጣኝ ራፋ ቤኔቴስ ምክንያት ካላችሁኝ አርሰናል ጠንካራ ቡድን ነው ሲሉ ይናገራሉ። የሳንቲያጎ ቤርናቢው ታሪክ የተለየ ቢሆንም አርሰናል ግብ ከማስቆጠሩ የበለጠ ሁኔታው ይወሳሰባል። ነገር ግን ሪያል ማድሪድ አሸንፎ እንደሚያልፍ ግን ተስፋ አለኝ ሲሉ ነው ራፋ ቤኔቴስ ሀሳባቸውን እየሰጡ የሚገኙት ከአክብሮት ጋር ያለንን በሙሉ እንሰጣለን ብሏል ሚኬል ሜሪኖ። የአርሰናል የመሀል ሜዳ ተጫዋች የሆነው ሚኬል ሜሪኖ ቡድናቸው ከሙሉ የራስ መተማመን ጋር ያለውን እንደሚሰጥ ነው የገለጸው። ሪያል ማድሪድ በቻምፒየንስ ሊግ አርሰናል ላይ ጎል አስቆጥሮ አያውቅም። ይሄ ማለት ግን ማሸነፍ እንችላለን ማለት አይደለም ሲል ሚኬል ሜሪኖ ተናግሯል። እነሱን እናከብራችኋለን። ከባድ ፉክክር እንደሚገጥመን እናውቃለን ያለው ሚካኤል ሜሪኖ በጨዋታው በሙሉ በራስ መተማመንና አክብሮት የምንችለውን ሁሉ እናደርጋለን ብለዋል። ማድሪድ ተጫዋቹን በጣም የማደንቀው ሮድሪጎን ነው። እሱ በታክቲክም ሆነ በሁሉም ነገር ልዩ ነው። እሱ ሲጫወት ማየትም ወዳለው ሁሉም አማካይ አብሮት መጫወት የሚፈልገው አይነት ተጫዋች ይመስለኛል፣ ብለዋል ሚካኤል ሜሪኖ ስለ ሮድሪጎ ጓይስ ሲናገር። አርሰናል ከዊሊያም ሳሊባ ጋር በአዲስ ኮንትራት ዙሪያ እንግዲህ ሊያወሩ እንደሆነ እየተዘጋጁ ይገኛሉ። ሪያል ማድሪድ ዊሊያም ሳሊባ ላይ ፍላጎት ቢኖራቸውም እስካሁን ግን ምንም የተደረገ ንግግር እንደሌለ ዘገባዎች ጠቁመዋል። ሪያል ማድሪዶች ሳሊባን የማስፈረም እድል እንዳላቸው ያስባሉ። ነገር ግን ያ የሚሆነው ዊሊያም ሳሊባ ከአርሰናል ጋር ያለውን ኮንትራት ካላራዘመ ብቻ እንደሆነም ነው ፋብሪዚዮ ሮማኖ ያረጋገጠው። አርሰናሎች በክረምት የተጫዋቾች የዝውውር መስኮት የባየር ሚኒኩን የመስመር አጥቂ ኪንግስሌይ ኮመንን የማስፈረም ፍላጎት እንዳለው ተዘግቧል። ነገር ግን ቲቢ አር ፉትቦል አርሰናል ኪንግስሌይ ኮመንን የማስፈረም ምንም አይነት ፍላጎት የላቸውም ሲል ነው የተናገረው። እንደ ቲቢ አር ፉትቦል አርሰናል ኪንግስሌይ ኮማንን እንደ መጀመሪያ የዝውውር አማራጭ አድርገው አይመለከቱትም ሲልም ነው የዘገበው። አርሰናሎች አልፈዋል ብዬ መናገር ይችላለሁ ያለው ደግሞ ሪዮ ፈርዲናንድ ነው። አርሰናሎች ወደ ግማይ ፍጻሜው አልፈዋል። ይህንን ያልኩበት ምክንያትም አሁን ላይ ያለው ሪያል ማድሪድ የድሮው ሪያል ማድሪድ አይደለም። የስፔኑ ክለብ ሪያል ማድሪድ ቡድን ትንሽ ተበታትኗል፣ አለመግባባቶች ያሉት ሚዛኑን የሚያጣ ይመስለኛል። አርሰናል በእርግጥ በሳንቲያጎ ቤርናቢው ጨዋታ ይከብደዋል፣ ከባድ ፈተናም ሊያጋጥመው ይችላል። አሁን ባለው አቋም ግን ማለፍ ይችላል ሲልም ነው የተናገረው። በአርሰናል በክረምቱ የዝውውር መስኮት ለመፈረም እንግዲህ ከያዟቸው የፊት መስመር አጥቂዎች መካከል የሆነው ሁጎ ኤኬቴኬ ዋጋ ተለጥፎበታል። የጀርመኑ ክለብ አይንትራክ ፍራንክፈርት የ2 ዓመቱን የፊት መስመር ተጫዋች ለማስፈረም የሚመጣ የትኛውም ክለብ 100 ሚሊዮን ዩሮ የሚጠጋ ገንዘብን ማቅረብ እንዳለበት ነው ዘገባው ያሰፈረው። ዘገባው የቢልድ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ከተጫዋቹ ጋር ይለያያል። ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ከተከላካዩ ጆኒ ኢቫንስ ጋር እንደሚለያዩ ተነግሯል። በተጨማሪም ከ39 ዓመቱ ግብ ጠባቂ ቶም ሂተን ጋርም ለመለያየት ከውሳኔ መድረሳቸውን የተዘገበው ማንቸስተር ዩናይትዶች በሚቀጥለው ክረምት ከክሪስቲያን ኤሪክሰንና ቪክተር ሌንድሎፍ ጋርም እንዲሁ እንደሚለያዩ ነው መረጃዎች ያሳዩት። የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ባሳየው ደካማ አቋም ምክንያት በኒውካስል ዩናይትዱ ጨዋታም በአሰልጣኝ ሩበን አሞሪም ከቡድን ስብስብ መቀነሱ ይታወሳል። ይህንን ተከትሎ አንድሬ ኦናናና ማንቸስተር ዩናይትድ ስለ መለያየት ሊያስቡ ይችላሉ የሚሉ ጥርጣሬዎች በክለብ ውስጥም እንደነበሩ ነው ዛ አትሌቲክ የዘገበው። ይሁን እንጂ አሁን ባለው ሁኔታ አንድሬ ኦናና ከማንቸስተር ዩናይትድ ቤት ይቆያል ተብሎ እንደሚጠበቅ ነው ዘገባው የሚያሳየው። አንድሬ ኦናና ማንቸስተር ዩናይትድን ሲቀላቀል የወጣበት 43.8 ሚሊዮን ፓውንድ ክፍያም በአምስት ዓመት እንግዲህ ውሉ ውስጥም ተከፋፍሎ መመዝገቡን የተነገረው በክለቡ የሶስት ዓመታት ኮንትራት ያለው አንድሬ ኦናና አሁናዊ የተመዘገበ ዋጋው 26.3 ሚሊየን ፓውንድ መሆኑ ተነግሯል። ማንቸስተር ዩናይትዶች አንድሬ ኦናናን ከዚህ ባነሰ ዋጋ ከሸጡት እንደ ኪሳራ እንደሚመዘገብባቸው ተነግሯል። በዚህ ምክንያትም ማንቸስተር ዩናይትድ አንድሬ ኦናናን በክለቡ ሊያቆየው ወይም ደግሞ በውሰት ሊሰጠው እንደሚችል ጭምር ነው መረጃው እየተጋራም የሚገኘው። እንግዲህ ፖርቱጋላዊው ግብ ጠባቂ የሆነው ዲየጎ ኮስታ ዳግም ዳግም እንግዲህ የማንቸስተር ዩናይትድ ኢላማ ውስጥ መግባቱ ግን ኒኮላ ሺር መረጃውን እያጋራ እንደሚገኝ ነው ዘገባው የጠቆመው። ማንቸስተር ዩናይትዶች ፉክክሩን እየመሩት ነው። ማንቸስተር ዩናይትድ በፊት መስመሩ ተጫዋች ሊያም ዴላፕ ላይ ያለው ፍላጎት ከፍተኛ ነው። ሆኖም ግን ቼልሲን ጨምሮ የተለያዩ የእንግሊዝና የጀርመን ክለቦች ተጫዋቹን ለማስፈረም እንደሚፎካከሩ የተገለጸ ቢሆንም በአሁኑ ሰዓት ግን ማንቸስተር ዩናይትድ እና ቸልሲ የቡንደስ ሊጋ ክለቦችን በመርታት ፉክክሩን እየመሩት ነው። በተጨማሪም በአሁኑ ሰዓት ፉክክሩ በዩናይትድ እና በቸልሲ መካከል እንደሚሆንም ነው ፋብሪሲዮ ሮማኖ የገለጸው። አሁን ላይ ሊያም ዴላፕን ለማስፈረም በሚደረገው ጥረት ፉክክር ውስጥም ያሉት ክለቦች ዩናይትድና ቸልሲ ናቸው። ሁለቱ ክለቦች ከጀርመን ክለቦች በበለጠ ተጫዋቹን የማስፈረም ከፍተኛ እድል እንዳላቸው ጭምር ነው ፋብሪሲዮ ሮማኖ መረጃውን ያጋራው። በስፖርቲንግ ሊዝበን በነበረው ቆይታ ድንቅ ነገሮችን አድርገዋል ብሏል። ኤሪክ ካንቶና ስለ ሮበን አሞሪም ሲናገርም ወደ ማንቸስተር ዩናይትድ የመጣው ደግሞ በውድድር አመቱ አጋማሽ ላይ ነው። ይሄ ደግሞ በጣም አሉታዊ ተጽዕኖ አለው። እርሱ ባሉት ተጫዋቾች ደስተኛ እንዳልሆነ አውቃለሁ። እናም እርሱ ላይ ፍርጃውን ለመስጠትም ወሳኙ የቀጣዩ የውድድር አመት ይሆናል ሲል ነው ኤሪክ ካንቶና ስለ ሮበን አሞሪም የተናገረው። አንድሬ ኦናና ለሊዮኑ ጨዋታ በቡድን ስብስብ ውስጥ ስለመካተቱ እርግጠኛ አይደለም። ካሜሮናዊ ግብ ጠባቂ አንድሬ ኦናና ለሃሙሱ የሊዮኑ ጨዋታ ወደ ቡድን ስብስብ በመመለሱ ዙሪያ እርግጠኛ እንዳልሆነ ተነግሯል። ምንም እንኳን ተጠባባቂው ግብ ጠባቂ አልታይ ባይንደር በሴንት ጀምስ ፓርኩ ጨዋታ ጥሩ ብቃትን ባያሳይም በዚህ ጨዋታ በቋሚነት የመሰለፍ እድል እንዳለው ግን ተነግሯል። አንድሬ ኦናና በጨዋታው ላይ በተደጋጋሚ እየሰራቸው ባሉ ስህተቶች ምክንያት ባሳለፍነው እሁድ ከኒውካስል ዩናይትድ ጋር በተደረገው የሊግ መርሃ ግብር ከቡድን ስብስብ ውጪ ተደርጎ እንደነበር የምናስታውሰው ነው። ሳሙኤል ሎሃረስ ነው የመረጃው ዘጋቢ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። አርነ ስሎት በቀጣዩ የዝውውር መስኮት ብዙ የሚሰራው ስራ እንዳለና ክለቡን በደንብ ለማጠናከር ማቀዱን ፋብሪዚዮ ሮማኖ ነው ዘግቧል። አርነስ ሎት ይናገራል። በሚቀጥለው የውድድር ዘመን ይህንን ቡድን ሊቨርፑልን በጣም ጠንካራ እናደርገዋለን ሲሉ የተናገሩት 97 ተጎጂዎችን መቼ አንረሳቸውም፣ አመታዊ በዓሉን በምናከብርበት ወቅት ብቻ ሳይሆን በየዕለቱ። ይህ የሊቨርፑል እግር ኳስ ደጋፊዎች ግዴታ ነው ሲልም አሰልጣኝ አርነስ ሎት ጨምሮ ተናግሯል። የሳዑዲ አረቢያ ክለቦች ጀርመናዊውን የሪያል ማድሪድ የተከላካይ ስፍራ ተጫዋች አንቶኒ ሩዲገርን ማስፈረም እንደሚፈልጉ ተገልጿል። አንቶኒ ሩዲገር በበኩሉ ወደ ሳውዲ አረቢያ ለማቅናት አለማሰቡና የመጀመሪያው ምርጫ ወደ ሪያል ማድሪድ መሆኑን ዘ አትሌቲክ ዘግቧል። አንቶኒ ሩዲገር በሪያል ማድሪድ ውሉን ለማራዘም ንግግር ላይ መሆኑ ሲገለጽም የደሞዝ ጭማሪ እንደሚያደርግለት ነው የተጠቆመው። በተጨማሪም በአዲሱ ኮንትራቱ 100 ሚሊዮን ዩሮ የውል ማፍረሻም ሂሳብ እንደሚካተትም ጭምር ነው የተገለጸው። ሪያል ማድሪድን በመቀልበስ የተካነ ነው ብሏል ሆሴሎ ስፔናዊው የቀድሞው የሎስ ብላንኮቹ የፊት መስመር አጥቂ የሆነው ሆሴሉ ሪያል ማድሪድ ጨዋታን የመቀልበስ ብቃቱ የተካነበት ነው በማለትም ይናገራል። በዓለም ላይ ጨዋታን መቀልበስ የሚችል ብቸኛው ክለብ ሪያል ማድሪድ ነው ሲል ሆሴሉ በክለቡ እምነት አለኝ ብሏል። የመጀመሪያው ጨዋታ ሲጠናቀቅ ሁሉም ሰው ማድሪድ የተሰናበተ መስሎት ነበር የሚለው ሆሴሉ አሁን ሁለተኛው ጨዋታ ሲቃረብ ግን ሰዎች መጠራጠር ጀምረዋል ነው ያለው። ሪያል ማድሪድ ለማርቲን ዙበሜንዲ ያለው ፍላጎት ቀዝቅዟል። ጋዜጠኛ ሆሴ ፌሊክስ ዲያዝ እንዳወጣው መረጃ ከሆነ ማርቲን ዙበሜንዲ ለሪያል ማድሪድ የክረምት የተጫዋቾች የዝውውር እቅሮች ውስጥ አይካተትም በማለት በዘገባው ላይ አስፍሯል። ምንም እንኳን ሪያል ማድሪድ ለ26 ዓመት ወጣት አድናቆት ቢኖረውም እናም ተጨማሪ ስፔናዊ ተጫዋቾችን ወደ ቡድኑ የማካተት ፍላጎት ቢኖረውም ከአሁን በኋላ ግን የሪያል ሶሴዳዱን ኮኮብ እንግዲህ መሀል ሜዳውን ለማጠናከር እንደ ቁልፍ ኢላማ አድርጎ እንደማይመለከተው ጭምር ነው እየተገለጸ የሚገኘው። ከዚሁ ጀርባ አንደኛው ምክንያት አርሰናል በዙቢመንዲ ላይ ያለው ጠንካራ ፍላጎት ሊሆን ይችላል ተብሎ የሚገመት ሲሆን፣ አርሰናሎች ተጫዋቹን እንግዲህ ለማስፈረም እድላቸው በመተማመን አማካዩን በምንም አይነት መልኩ የመግዛት እድሉን እንዳያመልጣቸውም ሁሉንም ነገር ለማድረግ ሙከራዎችን እያደረጉ እንደሆነ ጭምር ነው ዘገባዎች እያሳዩ የሚገኙት። ሪያል ማድሪዶች አሁን ላይ ከማርቲን ዙቤሜንዲ ይልቅ አሌክሲ ማካሊስተርን ማስፈረም ምርጫቸውን አድርገዋል። ዙቤሜንዲ ምንም እንኳን እስካሁን ስሙ ከሪያል ማድሪድ ጋር ሲያዝ የሰነበተ ቢሆንም አሁን ላይ ግን በክለቡ እቅድ ውስጥ ግን የለም የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ስፔናዊ አሰልጣኝ ሻቪ አሎንዞ አንድ ቀን የሪያል ማድሪድ አሰልጣኝ በመሆን ወደ ክለቡ መመለስ ይፈልጋል። አሰልጣኙ ባሳለፈው የውድድር አመት ላይ በብዙ የአውሮፓ ታላላቅ ክለቦች ቢፈለግም እሱ ግን ወደ ሪያል ማድሪድ ለመሄድ ሲል ጥያቄውን አልተቀበለም። ሻቪ አሎንሶ ባለፈው አመትም እንግዲህ ከሊቨርፑል እና ከባየር ሚኒክ በኩል ጥያቄዎች ቀርበውለት የነበረ ቢሆንም ጥያቄውን ግን ውድቅ ያደረገበት ምክንያት ሪያል ማድሪድን ማሰልጠን የምንጊዜም ህልሙ ስለነበር ነው ብሏል። ፋብሪዚዮ የሮማ ነው በአርሰናሉ ጨዋታ ላይ የሚመዘገበው ውጤት በካርሎ አንቸሎቲ የወደፊት የሪያል ማድሪድ ቆይታ ላይ ወሳኝና ወሳኝ ነው። ከአንድ ሳምንት በፊት ይህንን ጉዳይ በተመለከተ ያለው እድል 50 በ50 ነበር። ነገር ግን ከአርሰናሉ ጨዋታ በኋላ ሁሉም ነገር ሊቀያየር ይችላል። ስለዚህም አሁን ላይ በሪያል ማድሪድ የአሰልጣኝ ለውጥ ሊኖር የሚችልበት እድል መስፋቱን ነው ፋብሪትሲዮ ሮማኖ። ጨምሮ መረጃውን ያጋረው ዴን ሆይትሰን ለሪያል ማድሪድ መፈረም በእጅጉ ያስደስተዋል ነገር ግን አሁን ባለው ሁኔታ ከሪያል ማድሪድ በኩል ዝውውሩን በተመለከተ ምንም የተባለ ነገር የለም። ለዚያም ነው አሁን ላይ ብዙ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም እየገፉ የሚገኙት ብሏል ፋብሪሲዮ ሮማኖ። ማንቸስተር ሲቲን የተመለከቱ መረጃዎችን ወደ እናንተ እናደርስ። ኦማር ማርሙሽ ቡድኑ ዝቅታ ላይ ባለበት ሰዓት መጥቶ የሰጠን ብዙ ነገር ነው፣ ሊመሰገን ይገባዋል ብለዋል ፔፕ ጓርዲዮላ ስለ ኦማር ማርሙሽ ሲናገር የጄምስ ኮንትራቱ ሊጠናቀቅ አንድ ዓመት ብቻ ነው የቀረው። ባየር ሌቨርኩዘን እና ኖቲንግሃም ፎረስት የልጁ ፈላጊ መሆናቸውም እንደሚታወቅ ይታወቃል። ጄምስ ማኬቲን በተመለከተ ሳይመን ባወጣው መረጃ መሰረት ስለ ማንቸስተር ሲቲ አንዳንድ የዝውውር መረጃዎችን አውጥቷል። ሩበን ዲያሽ ኮንትራቱን ማራዘምና በማንቸስተር ሲቲ ለረጅም ጊዜ መቆየት ይፈልጋል። እንዲሁ ደግሞ ኬቨን ደብሮይና ሩበን እንግዲህ ከለቀቀ በኋላም የመጀመሪያ የቡርኑ ካፕቴን ይሆናል ተብሎ ነው የሚጠበቀው ሩበን ዲያስ ጆን ስቶንስ ና እና ናታን አኬ ተደጋጋሚ ጉዳት ያጋጠማቸው ሲሆን ጋርዲዮላ ደግሞ ለቀጣዩ የውድድር ዘመን ብቁ ተጫዋቾችን ይፈልጋል። በማንቸስተር ሲቲ የወደፊት እጣ ፈንታ እርግጠኛ አይደለም። ከሁለቱ አንዱ ወይንም ደግሞ ሁለቱ ማንቸስተር ሲቲ ሊለቁ ይችላሉ። ማንቸስተር ሲቲዎች በአኬ ቦታ ላይ ከመተማመን ይልቅ ትክክለኛ የግራ ተከላካይም ለማስፈረም እያሰቡ ነው። ማንቸስተር ሲቲ ከፊል ፎደን አዲስ ኮንትራት እያዘጋጁ ነው። ምናልባት ፊል ፎደን በመጭው ክረምት ኮንትራቱን ያራዝማል። ማንቸስተር ሲቲ በፎደል ላይ ትልቅ እምነት ያለው ሲሆን በሚቀጥሉት ዓመታትም ጥሩ እንቅስቃሴ እንደሚያደርግ ነው የሚያምኑት። የኤደርሰን ሞራይስ ኮንትራት በ2026 የሚያልቅ ሲሆን ባለፈው ክረምትም ከሳዑዲ ሊግ እሱን ለማስፈረም ፍላጎት ነበራቸው። በዚህ ክረምትም የወደፊት እጣፈንታው ሊወሰን ይችላል። ኬቨን ደብሮይና ክረምቱን ከማንቸስተር ሲቲ ሲለቅ ከፕሪምየር ሊግ ክለቦች ከየትኛውም ክለብ ጋር መቀላቀል እንደማይፈልግ ይፋ አድርጓል ብሎናል ሚረር ፉትቦል በዘገባው። ማንቸስተር ሲቲ በክረምቱ የቶትንሃሙን የመስመር ተከላካይ ደስቲን ኡዶጊንም የማስፈረም እድልን ለማግኘት አሪፍ ውል ማቅረብ ይኖርበታል ተብሎ እንደሚጠበቅ ነው ጊቭ ሚ ስፖርት መረጃውን ያጋራው። ማንቸስተር ሲቲ በክረምቱ ከእንግሊዝ ከ21 ዓመት በታች የአውሮፓ ሻምፒዮና ጋር በሚደረገው ፍልሚያ ጄምስ ማኬቲን ለዓለም ክለቦች ዋንጫ ስለመገኘትም ከኤፍኤው ጋር ለመነጋገር ተዘጋጅቷል። ስራ አስኪያጅ ሊ ካርስሊ በሚቀጥሉት ሳምንታት ከማንቸስተር ሲቲ ባለሥልጣናት ጋር ውይይት ያደርጋሉ ተብሎ እንደሚጠበቅም መረጃው አጋርቷል። የጣሊያን ሴሪኤ የዋንጫ ፉክክር በአጓጊነቱ እንደቀጠለ ነው። ትላንትና ምሽት በሜዳው ኢምፖሊን የገጠመው የአንቶኒዮ ኮንቴ ቡድን ናፖሊ 3 ለ0 በሆነ ውጤት ድል በማድረግ ከኔራ ዙሪዎቹ አንገት ስርም መተነፈሱን ቀጥሏል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ሶስት ብቻ ሲሆን የሁለቱም ቡድኖች የሊጉ ቀሪ ጨዋታዎችን እንመልከት። ኢንተር ሚላን በቀጣይ ከቦሎኛ ጋር ከሜዳ ውጪ፣ ከሮማ ጋር በሜዳው፣ ከሄላስ ቬሮና ጋር በሜዳው፣ ከቶሪኖ ጋር ከሜዳ ውጪ፣ ከላትሲዮ ጋር በሜዳውና ከኮሞ ጋር ከሜዳ ውጪ ጨዋታውን ያደርጋል። ናፖሊ በአንጻሩ ከሞንዛ ጋር ከሜዳ ውጪ፣ ከቶሪኖ ጋር በሜዳው፣ ከሊቼ ጋር ከሜዳ ውጪ፣ ከጄኖዋ ጋር በሜዳው፣ ከፓርማ ጋር ከሜዳ ውጪና ከካግሊያሪ ጋር በሜዳው የሚያደርጋቸው ቀጣይ የመጨረሻ ጨዋታዎቹ እንደሆኑ ዘገባዎች ያሳያሉ። የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎችን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ፣ ውድ ቤተሰቦቻችን፣ ዛሬ ሁለት ጨዋታዎች እየተደረጉ ይገኛሉ። አንደኛው ቀደም ብሎ የጀመረ ጨዋታ ነው። ኢትዮጵያ ቡና ከፋሲል ከነማ ጋር ቀን 9 ሰዓት ላይ የጀመረ መርሃ ግብር ነው። ኢትዮጵያ ቡና እና ፋሲል ከነማን የሚያገናኘው የሳምንቱ ተጠባቂ ጨዋታ ብርቱ ፉክክር ይደረግበታል ተብሎ ይገመታል። ከሰባት ጨዋታዎች በኋላ በባህር ዳር ከተማ ሽንፈት አስተናግደው ከመሪው ጋር ያላቸው ልዩነትን የሚያጠቡበትና ደረጃቸውንም የሚያሻሽሉበት እድል እያባከኑት ኢትዮጵያ ቡናዎች ዳግም ወደ ድል መንገድን በመመለስ ደረጃውን ወደ ሁለተኛነት ከፍ ለማድረግም በጥሩ ብቃት ከሚገኙት ፋሲል ከነማዎች ጋር ይጫወታሉ። ከሽንፈት በራቁባቸውና ማግኘት ከሚገባቸው 21 ነጥቦች ውስጥ አስራ ሰባቱን ካሳኩባቸው ሰባት ጨዋታዎች ሳምንታት በኋላ በባህር ዳር ከተማ ነጥብ ጥለው ከመሪው ጋር የነበራቸው የነጥብ ልዩነትን የሚያጠቡበትን እድል ያመከኑት ቡናማዎቹ ምንም እንኳን ከሽንፈት መልስ የሚያደርጉት ጨዋታ ቢሆንም ቀላል ግምት ግን አይሰጣቸውም። ከዚህ በፊት ከመከላከሉ ረገድ የሚያሳዩት ብቃት የነበረው ቡድኑ ከተከታታይ ስድስት መርሃ ግብሮች በኋላ በመጨረሻው ጨዋታ ግብ ከማስተናገዱን በተጨማሪ በዕለቱ የነበረው የመከላከል ውቅርም በውስን መልኩ ደካማ ነበር። ለዚህ ቡድን ከጊዜ እንግዲህ ለዚህ ቡድን በጊዜ ግብ ማስተናገዱና የአቻነት ግብ ፍለጋ ለማግኘትም በታተረባቸው ደቂቃዎች የኋላ ክፍሉ ይበልጥ ተጋላጭ መሆኑን እንደ ምክንያትነት መጥቀስ ቢቻልም በጥቅሉ ሲታይ ግን የመከላከል ጥምረቱ ከወትሮ ብቃቱ ላይ አልነበረም። በመጨረሻዎቹ ሶስት ጨዋታዎች ስምንት ግቦች ካስቆጠሩባቸው ፋሲል ከነማዎች ጋር በሚደረገው ጨዋታ ወደ ቀድሞው የመከላከል ጥንካሬያቸው መመለስ ይኖርባቸዋል። ቡናማዎቹ ከተጋጣሚያቸው ባህሪ አንጻር ዛሬ እንግዲህ የኳስ ቁጥጥር የበላይነትን ለመውሰድ የሚጠበቅባቸው ፈተና ቀላል ላይሆን ይችላል። በተጋጣሚያቸው የአማካይ ክፍል ጥንካሬ መነሳሸነትም በርከት ያሉ የጠሩ የግብ እድሎችን ለመፍጠር መቸገራቸው የሚቀር አይመስልም። ከእነዚህ በተጨማሪ የሚፈለገው መጠን ግብ እያመረተ የማይገኘው የፊት መስመራቸው ስልነትም መጨመር ዛሬ የሚጠበቅባቸው የቤት ስራ ነው። በሁለተኛው ዙር ጥሩ መሻሻል እያሳየ የሚገኘው ፋሲል ከነማ መቻልን፣ ወልዋሎ ዓድግራትንና ቅዱስ ጊዮርጊስ ላይ ባሳካቸው ተከታታይ ድሎች ታግዞ በደረጃ ሰንጠረዡ የላይኛው ክፍል ወዳለው ፉክክር መቅረብ ችሏል። አንድ ነጥብ ብቻ ካሳኩባቸው ሶስት ተከታታይ መርሃ ግብሮች በኋላ ከወራጅ ቀጠናው ስጋት ወደ ደረጃ ሰንጠረዥ ወገብ ያንሸራተታቸው አስፈላጊ ድሎችን ያስመዘገቡት አጼዎቹም በዛሬው ጨዋታ መነጥባቸውን ከተጋጣሚዎቹ ጋር በማስተካከልና በደረጃ ሰንጠረዡ ወገብ ላይ ለመደላደልም እንደሚጫወቱ ይጠበቃል። ባለፉት ጨዋታዎች ወደ ትክክለኛው ቅርጽ የመጣው ቡድኑ በቅርበ መርሃ ግብሮች ላይም በማጥቃቱ ረገድ ያሳየው ጉልህ መሻሻል ከአንድ እንግዲህ አይነት ተጠባቂ ጨዋታዎች ላይ ሙሉ ነጥብ ይዞ ለመውጣትም የሚያስችል ቁመና ላይ እንዳለም አመላካች ነው። በተለይ ደግሞ የቡድኑ ከፍተኛ ግብ አስቆጣሪና አምበል የሆነው ጌታነህ ከበደ ላይ የተገነባ የሚመስለው የቡድኑ የፊት መስመር አስፈሪነቱ እየጨመረ መጥቷል። ባለፉት ሶስት ጨዋታዎች ስምንት ግቦችን ያስቆጠረው የማጥቃት ጥምረቱ ጠንካራ የመከላከል ውቅር ካለው ቡድን ጋር የሚጠበቀው ፈተናም ጨዋታው ይበልጥ ተጠባቂ አድርጎታል። ጨዋታው በሁለቱ ቡድኖች መካከል ካለው የነጥብ መቀራረብ በተጨማሪ ባለፉት ሳምንታት በጥሩ ብቃት የዘለቁት የማጥቃትና የመከላከል ጥምረቶችን የሚያፋልመ እንደመሆኑ ተጠባቂ ነው። በኢትዮጵያ ቡና በኩል ሁሉም የቡድኑ አባላት ለጨዋታው ዝግጁ ናቸው። በፋሲል ከነማ በኩል ብሩክ አማኑኤልና ማርቲን ኪዛ በጉዳት ምክንያት ከዛሬው ጨዋታው ውጪ ሲሆኑ የኢዮብ ማቲያስ መሰለፍን ማጠራጣሪ ነው። ከዛ ውጭ ግን ሁሉም የቡድኑ አባላት ለዛሬው ጨዋታ ዝግጁ ናቸው። ሁለቱ ክለቦች በሊጉ እስካሁን 16 ጊዜ የእርስ በርስ ጨዋታዎችን ያደረጉ ሲሆን ፋሲል ከነማ አምስት፣ ኢትዮጵያ ቡና ደግሞ አራት ድሎችን ሲያሳኩ ቀሪዎቹ ሰባት ጨዋታዎች ነጥብ በመጋራት ተጠናቀዋል። ፋሲል ከነማዎች በእነዚህ ጨዋታዎችም 15 ግቦችን ሲያስቆጥሩ ኢትዮጵያ ቡናዎች ደግሞ 14 ግቦችን ማስቆጠር ችለዋል። ከተሰረዘው የ2012 የውድድር ዓመት ሳይካተት ማለት ነው። መቻል ከአርባ ምንጭ ከተማ ጋር የሚደረገው ሌላኛው ጨዋታ ነው። በቅድመ የግንኙነት ታሪካቸው እኩል የድልና የግምጥን ማስመዝገብ የቻሉት መቻልና አርባ ምንጭ ከተማ ከፍ ያለ የደረጃ መሻሻል የሚያስገኝላቸው ድልን ለማግኘትም ይጫወታሉ። ዓመቱን በጀመሩበት ፍጥነት መዝለቅ ያልቻሉት መቻሎች እጅግ ወሳኝ በነበረው የመጨረሻው ጨዋታ መቀሌ ሰባ እንደርታ ላይ የተቀናጁት ድልን በማስቀጠል ደረጃቸውን ለማሻሻልም ወደ ሜዳ ይገባሉ። ዘጠነኛ ደረጃ ላይ የተቀመጠው ቡድኑ ከዛሬው ተጋጣሚ በሁለት ነጥቦች ዝቅ ብሎ ብለው 32 ነጥቦችን ሰብስቧል። የዛሬው ጨዋታ በድል የሚወጣ ከሆነ ከ12 የጨዋታ ሳምንታት ጥበቃ በኋላ በሁለት ተከታታይ ጨዋታዎች ሙሉ ነጥብ ከማግኘቱም በላይ በደረጃ ሰንጠረዡ ቢያንስ ሶስት 3 ደረጃዎችንም የማሻሻል እድል በእጁ ይገኛል። መቻል መቻሎች በመጨረሻው ጨዋታ ካስመዘገቡት ድል በተጨማሪ ጨዋታውን በመቆጣጠር ረገድም ጥሩ አፈጻጸም አሳይተዋል። ሆኖም ግን በርከት ያሉ ጨዋታዎችን በመገባደጃ ደቂቃዎች በተጋጣሚያቸው የሚፈጠርባቸው ጫናን በመቀነስ በኩል ተጨማሪ ስራዎችን መስራት ይጠበቅባቸዋል። አሰልጣኝ ገብረ ክርስቶስ ቢራራ ከድሉ በኋላ እንዳነሱት የቡድኑ የአሸናፊነት መንፈስ ከፍ ማድረግ ሌላው የሚጠበቅባቸው ስራ ነው። ቡድኑ ጥሩ በተንቀሳቀሰባቸውና የግብድሎችን በፈጠረባቸው ጨዋታዎች ላይ በሚፈለገው መጠን ግብ ማስቆጠር አለመቻሉ ከሁሉም በላይ አሰልጣኙ የሚያሳስባቸው ጉዳይ ነው። በዛሬ እለትም ድል አድርጎ ለመውጣት ከፍ ባለ የማሸነፍ ስነ ልቦና ራሳቸውን በአእምሮ ረገድም በማዘጋጀት የግፊት ያላቸውን ያፈጻጸም ድክመትን መቅረፍ ይጠበቅባቸዋል ተብሎ ነው የሚታሰበው። ባልተጠበቀ መልኩ በመቀሌ ሰባ እንደርታ ከተረቱበት ጨዋታ በኋላ በሐዋሳ ዩኒቨርሲቲ ስታዲየም በተካሄዱ ሁለት ጨዋታዎች በእኩሌታ ድልና የአቻ ውጤት ያስመዘገቡት አርባ ምንጮች ነጥብ ከተጋሩባቸው ፈታኝ ከነበረው የመጨረሻው ሳምንት ጨዋታ መልስም ሙሉ ነጥብ ለማስመዝገብ ዛሬ መቻልን ይገጥማሉ። አርባ ምንጮች በሰላሳ አራት ነጥቦች ሰባተኛ ደረጃ ላይ ይገኛሉ። በሁለተኛ ዙር ማግኘት ከሚገባቸው አስራ አምስት ነጥቦች አስሩን ማሳካት የቻለው ቡድኑ በዛሬው ተጠባቂ ጨዋታ ድል ማድረግ ከቻለም በሁለተኛ ደረጃ ላይ ከተቀመጠው ባህር ዳር ከተማም በነጥብ ተስተካክሎ የዋንጫ ፉክክሩን የሚቀላቀል ወርቃማ እድል አለው። ባለፉት አምስት ጨዋታዎች ሰባት ግቦችን ማስቆጠር የቻሉት አርባ ምንጮች ዋነኛ ጠንካራ ጎናቸው የሆነው የፊት መስመር ጥንካሬን ማስቀጠል መቻላቸው በአዎንታዊ ጎኑ የሚነሳላቸው ነጥብ ነው። በተጨማሪም ከዚህ ቀደም በአህመድ ሁሴን ጫንጫ እንግዲህ ብቻ የነበረው የግብ ማስቆጠር ኃላፊነት በአዲሱ ፈራሚ ታምራት እያሱና አንዷ ለማስናቀ መታገዝ መጀመሩ ቡድኑን ይበልጣ ጎልብቶታል። ለቡድኑ ትልቅ የደረጃ መሻሻል የሚያስገኘው የዛሬው ጨዋታ የማጥቃት ጥንካሬውን ከማስቀጠል ባለፈ ከመቻል የአማካይ ክፍል ጋር ለሚጠብቃቸው ፈተናዎችም መዘጋጀት ይጠበቅባቸዋል። ሁለቱ ቡድኖች ከዚህ ቀደም ለ19 ጊዜ ያክል የተገናኙ ሲሆን ሁለቱም በእኩሌታ ስድስት ጨዋታዎችን ድል ሲያደርጉ፣ በቀሪዎቹ ሰባት ጨዋታዎች ነጥብ ተጋርተዋል። አርባ ምንጭ 16 መቻሎች ደግሞ በተመሳሳይ 16 ድሎችን ማግኘታቸው ነው የሚነገረው። በመቻል በኩል ጉዳት ላይ የሰነበተው በረከት ደስታን ጨምሮ ሁሉም የቡድኑ አባላት ለዛሬው ጨዋታ ዝግጁ መሆናቸው ተነግሯል። በአርባ ምንጭ ከተማ በኩል ያ እንግዲህ ያለው የቡድን ዜናን ለማግኘት አልቻልንም ብሏል። መረጃው የሶከር ኢትዮጵያ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፍዋድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁን ግን እጅግ እጅግ ከልብ አድርጌ ያመሰግናለሁ። በነገው ፕሮግራማችን ላይ ዳግም እንገናኛለን። መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው ብሮት የምመ